ኢስላም ሰላም ነው እንላለን። አደለ እውነት ኢስላሞች ሰላምን እየፈጠራችሁ ነው? አሁን ላይ እውነት ዲናችን በሚያዘን መንገድ እየተራመዳችሁ ነው? ኢስላም ሰላም ነው ከተባልን ታጋሺዎች መሆን አለብን። ታጋሽነት በረከት አለው። በራሴን በበቂ ሁኔታ መከላከል እችላለሁ። በበቂ ሁኔታ ለተፈጠሩ ነገሮች በቀላሉ ማለት ችለናል። ቀጣይም ለሚፈጠሩት በበቂ ሁኔታ ራሴን መከላከል በማንኛውም ሁኔታ እችላለሁ። ጣቷ እንድትሞት ቀጥታ ሚና ከነበረው እሱ ከሆነ የገደላት፣ ግን በአንቀጽ አምስት አርባና ተከታዮቹ መሰረት እስከ ሞት ቅጣት ድረስ የሚደርስ እንደ አግባብነቱ ፕሪሚዲቴትድ ነው፣ አስቦበት ነው። የጭካኔ መጠኑ ታይቶ እስከ ሞት እንዲሁም ደግሞ እስከ እድሜ ልክ ጽኑ ስርዓት የሚያደርስ ከባድ ወንጀል ይሆናል ማለት ነው። ሰላም ጤና ያስጥልን ውድ ተመልካቾቻችን፣ ይህ ብዕር ቲቪ ነው። በብዕር ቲቪ ከምናቀርባቸው ፕሮግራሞች ደግሞ እጅ ከምን አንደኛው ነው። በዚህ ሳምንት እንግዲህ እጅ ከምን የተሰኘውን ፕሮግራማችንን ከዚህ ከስቱዲዮ ነው ወደ እናንተ የምናደርሰው። በዚህ ሳምንት እንግዲህ የተለያዩ መረጃዎች ሲወጡ ነበር። እጅግ በጣም ከባድ ሳምንት ነው ያሳለፍ ነው እንደ አጠቃላይ በኢትዮጵያ በጣም የሚያሳዝኑ መረጃዎች የወጡበት በርካቶች ልባቸው የተሰበረበት ሳምንት ነበረ። በተለይ ከአርቲስት አንዷለም ጋር ተያይዞ ባለቤቱ ቀነኔን አተናታል በዚህ ሳምንት ከዚህ ጋር በተያያዘ ጠበቃዎች ምን አሉ? ምን አይነት ቅጣት ውስጥ ሊከተሉ ይችላል አርቲስቱ? የሚለውን የያዝንላችሁ መረጃ ይኖራል፣ እሱም ወደ እናንተ እናደርሳለን። በሌላ በኩል እንግዲህ ወደ እናንተ ከምናደርሰው መረጃ መካከል የእፎይ ጉዳይ ነው። በጣም አነጋጋሪ ጉዳይ ነው። ከዚህ ጋር ተያይዞ በትናንትናው እለት እሸቱ መለሰ ያሰራጨው አንድ መረጃ ነበረ። ስለ እስልምና ተከታዮች የተናገረው ነገር አለ። በተለይ ሙስሊም ጓደኛ እንደነበረው በአንድ ቤት ሲኖር እንደነበረ እፎይ እያነሳው ሀሳብ ትክክል እንዳልሆነ እፎይ እና መሰሎቻቸው በማህበራዊ ትስስር ገጽ የሚያስተላልፉት ትክክለኛ መረጃ እንዳልሆነ በራሱ ገጽ ያስተላለፈው መልእክት አለ። እሱም ውዝግብን አስነስቷል ማለት ነው። እሱንም ጉዳይ ወደ እናንተ እናደርሳለን። እነማን ምናሉ እሸቱስ ምን አስቦ ይሄንን ተናገረ የሚለውን ጉዳይ እንግዲህ ይዘንላችኋል ማለት ነው። እስኪ በቅድሚያ እሸቱ በትላንትና ውለት ምንድን ነው ሲል መልእክት ያስተላለፈው የሚለውን እንይ። አንተም ስለ ሙስሊሞች ያለን አቋም እስኪ ያሳውቅ። ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ላለፉት አስራ ሰባት ዓመታት የልብ ጓደኛዬ ነው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 እስኪ ደግሞ ከእሸቱ በተቃራኒ ወገን የእስልምና ተከታይ የሆነች አንዲት እህታችን በቲክቶክ መንደር ምን አይነት መልእክት አስተላለፈች የሚለውን ደግሞ እንከታተልና ከሁለቱም ወገን የተነሱባቸውን ተቃውሞዎች መለስ ብለን ደግሞ እናያለን። ውዶች፣ እኛ የሙስሊሞች ኢማን ተሰርቋል። ኢማናችንን ተወስዶብናል። ኢማናችንን ክርስቲያኖች ጋር ነው ያየሁት፣ እኔ ኢማናችን ወደ ክርስቲያን ሄዷል። ክርስቲያኖች ኢማናችንን ወስደዋል። መታገስ አቅቶናል። በተራቸው እነሱ እየታገሱ ነው። ኢስላም አማን ነው። አማን ኢማን ነው። ኢማን ሰላም ነው። ሰላም ፍቅር ነው። ፍቅር መቻቻል ነው መቻቻል አብሮ መኖር ነው። አብሮ መኖር፣ መፈቃቀር፣ መዋደድ፣ መደማመጥ፣ መስማማት ነው። ታዲያ ይህ ሁሉ ነገር እኮ ሙስሊም ላይ የታየ አይደለም። ኢስላም ቶሎ ተናዳጅ፣ ቶሎ ተናጋሪ ሆኗል። ኢማኑ ጠፍቷል። ኢስላም የሚታወቀው በሰብሩ ነው። ሰብራችን ጠፍቷል። ኢማናችን ጠፍቷል። ለነገሮች ቶሎን ቸኩላለን። ዋካባ ነው ግርግር ነው እሪ ነው። ውዶችዬ፣ የሰው ልጅ ኢማኑ ከጠፋ አማኑ ጠፍቷል። አማኑ ከጠፋ የመኖር ዋስትናው ጠፍቷል። እነሱ እኮ በእኛ ፋንታ እየታገሱ ነው። ኢማኑ እነሱ ጋር ገብቷል። እነሱ ታጋሽ ሁነዋል፣ ለነገሮች አይቸክሉም። እና ኢማናችሁ ተወስዷል ነው ምላችሁ። ኢማናችሁን ለማስመለስ አማናችሁን ለማስመለስ ሰላማችሁን ለማስመለስ ሞክሩ። እኔ አሁን እያየው ነበር፣ እያየው ነበር። ኢማን መወሰድ ማለት የሰው ልጅ ባዶነት ነው። ባዶ ስትሆን ቆርቆሮ ነው ትጨዋለ። ዝም ብሎ ይህን የተሰማኝ። እስኪ ኢማናችሁን ፈልጉ። እውነት ይሄን ነገር እስኪ ቁጭ ብላችሁ አስቡ። ኢስላም ሰላም ነው እንላለን አደለ? እውነት ኢስላሞች ሰላምን እየፈጠራችሁ ነው አሁን ላይ? እውነት ዲናችን በሚያዘን መንገድ እየተራመዳችሁ ነው? ኢስላም ሰላም ነው ከተባልን ታጋሾች መሆን አለብን። ታጋሽነት በረከት አለው። ታጋሽነት ፍቅር ያመጣል። ታጋሽነት ከፈጣሪ ዘንድ ምንዳለው ኢማናችን ተሰርቋል። እባካችሁ ኢማናችንን እንመልሰው፣ ሰብራችንን እንመልሰው፣ ኢማናችንን እንፈልገው እናፈላልገው። እኔ ፈልጌ ፈልጌ እነሱ ጋር አይቼዋለሁ። ኢማን የሙስሊም ኢማን ወደ ክርስቲያን ሄደዋል። እነሱ ታጋሾች ሆነዋል፣ ሰሚ አዳማጭ ሆነዋል። ሙስሊሞች እባካችሁን ይህች እህታችን እንግዲህ የእስልምና እምነት ተከታይ ናት። ያስተላለፈችውን መልእክት እንግዲህ እንደተመለከታችሁት ነው። ይሄ ሁሉ ውዝግብ ያስነሳው እንግዲህ እፎይ ነው። እፎይ ያነሳቸው ሀሳቦች ምን ያህል እንግዲህ እውነትነት አላቸው የሚለው ለሃይማኖት ተቋማቱ እንተዋለን። እንደዚህ አይነት እሰጥ አገባዎች ግን በተለይ የሃይማኖት ግጭቶችን ሊያስነሱ ስለሚችሉ ኢትዮጵያ በሰላም በፍቅር እየኖርንባት ሀገር ናት። ሁሉም እምነት ሰዎች የኖርንባት ሀገር ስለሆነች ወደ ሰላም እንድንመጣ ነው በብር ቲቪ ስም አደራ የምንለው ምክንያቱም የሁለቱ ሃይማኖት እንደዚህ መካረር ወደ ግጭት ወደ ሃይማኖት ፖለቲካ ደግሞ ስለሚወስደን ረጋ ብለው ቆም ብለው አስበው ወደ ሰላማዊ ሁኔታ እንዲመለሱ መለሱ መልእክታችንን እናስተላልፋለን በእሸቱ በኩል እንግዲህ የደረሱበትን ተቃውሞዎች ደግሞ የተወሰኑትን ወደ እናንተ እናደርሳለን የውይይት ጥሪውን ነቢያችሁ እውነት ሮል ሞዴል ይሆናልን? አንተ የምታወራው እንዳለ መጽሐፍ ቁርአንህ ላይ የሌለ ሐዲስ ላይ የሌለ ለሰዎች እንዲስማማ አድርገህ የምንነግረው ነገር ውሸት እንደሆነ ያውቃለሁ። ለማያውቁ ቁርአን ላይ ያለ ነብይህ እንደዚያ ያስተማረ ስለሚመስላቸው ልሸውት ትችላለህ። እንደዛ በማድረግ ነው ህዝቡን የያዛችሁት። እፎይ ያነሳቸው ሀሳቦች ምን ያህል እንግዲህ እውነትነት አላቸው የሚለው ለሃይማኖት ተቋማቱ እንተዋለን። እንደዚህ አይነት እሰጥ አገባዎች ግን በተለይ የሃይማኖት ግጭቶችን ሊያስነሱ ስለሚችሉ ኢትዮጵያ በሰላም በፍቅር እየኖርንባት ሀገር ናት፣ ሁሉም እምነት ተቻችሎ የኖርንባት ሀገር ስለሆነች ወደ ሰላም እንድንመጣ ነው በብር ቲቪ ስም አደራ የምንለው ምክንያቱም የሁለቱ ሃይማኖት እንደዚህ መካረር ወደ ግጭት ወደ ሃይማኖት ፖለቲካ ደግሞ ስለሚወስደን ረጋ ብለው ቆም ብለው አስበው ወደ ሰላማዊ ሁኔታ እንዲመለሱ መልእክታችንን እናስተላልፋለን። መረጃችን ስናልፍ እንግዲህ የምናገኘው የአርቲስት አንዷለምን ይሆናል ማለት ነው። የአርቲስት አንዷለም እጮኛ ማለትም በአንድ ቤት እንግዲህ መኖር ከጀመሩ ረዥም ጊዜ ሆኗል። በቅርቡም ሊጋቡ እንደነበረ መረጃዎች ወጥተዋል። የማስታወቂያ ባለሙያ የሆነችው ወጣት ቀነኒ እንግዲህ ባሳለፍነው ሳምንት እጅግ በጣም በሚያሳዝን መልኩ ህይወቷን አጥታለች። ከዚሁ ጋር ተያይዞ እንግዲህ ባለቤቷ በሰዓቱ የነበረው እሱ ስለነበረ በፖሊስ ቁጥጥር ስር መዋሉን የአዲስ አበባ ፖሊስ አስታውቋል። ከቀብር ስነስርዓቱ አንድ ቀን በኋላም እንግዲህ ፍርድ ቤት ቀርቦ ነበረ። ፍርድ ቤት የነበረው ቆይታው እንግዲህ ቀጠሮ የ14 ቀን የጊዜ ቀጠሮ ተሰጥቶበታል። ይሄ ጉዳይ እንግዲህ ብዙዎችን እያነጋገረ ነው ያለው። በርካታ መረጃዎች እየወጡ ነው። እንግዲህ ባለቤቷ ጋር በነበረ ግጭት አለመግባባት ባለቤቷ ጥቃት እንዳደረሰባት ራሷ እንድታጠፋ ግፊት እንዳደረገባት እየተነገረ ይገኛል። እንግዲህ ጓደኞቿ የሚያወጡት መረጃ እንደሚያሳየው ከሆነ እንግዲህ ደስተኛ እንዳልነበረች፣ ህይወቷ እጅግ በጣም ብቸኛ እንደነበረች፣ ችግሮች ይደርሱባት እንደነበረ በተለይ ከአርቲስቱ ፍቅረኛዋ ጋር ጥሩ ሁኔታ ላይ እንዳልነበሩ ስትናገር ሰምተናታል የሚሉ ጓደኞቿም እየወጡ ይገኛሉ። በተቃራኒው ወገን ደግሞ ገና ፖሊስ የሚለው ሳይሰማ በማህበራዊ ሚዲያ ይሄን ያህል መረጃ መውጣት የለበትም፣ እስኪጣራ ድረስ እንጠብቅ የሚሉም አሉ። ይህ ጉዳይ እንግዲህ በፖሊስ ቁጥጥር ስር ስለሆነ በርካቶች ጥያቄ እያነሱ ይገኛሉ። አርቲስት አንዷለም ምን ሊከተለው ይችላል? ህጉስ ምን ይላል? የሚለውን እንግዲህ በርካቶች እየጠየቁ ነው የሚገኙት። እዚህ ላይ ጠበቃዎች የተለያዩ አስተያየቶችን ሰ ተከታተዋል ለዛሬ እንግዲህ አንድ ጠበቃ የተናገረችውን ወደ እናንተ እናደርሳለን። ምን አይነት ቅጣት ሊደርስበት ሊከተሉ ይችላል የሚለውን ጠበቃዋ እንግዲህ ሰፊ ማብራሪያ ሰታበታለች። እሱን ቪዲዮ ጋብዣችሁ ተመልሰን እንገናኛለን። አርቲስት አንዷለም ጎሳ ባለቤቱ ራሷን እንድታጠፋ ገፋፍቷል በሚል ሊጠየቅበት የሚችልበት መንገድ ምንድነው? እንዲቆያችሁን ጠበቃ ሰብላ እንግዲህ በዝች ወጣት መሞት ሁላችንም በጣም አስነናል። አሟሟቷን አስመልክቶ እየወጡ ያሉ መረጃዎች የተለያዩ ናቸው። በጣም ብዙ ሰዎች ባለቤቷ ራሷን የገደላት ራሱን የገደላት የሚሉ አሉ። ሌሎች ደግሞ በሱ ባህሪ በትዳር ውስጥ ባለ ጸብና ያደርስባት በነበረው ፊዚካል አቢዩዝ ድብደባ ምክንያት ተገፋፍታ ነው ራሷን ያጠፋቸው የሚሉ አሉ። ይህንን አስመልክቶ ለምሳሌ እቺ ወጣት እራሷን ከሆነ ያጠፋችው ራሷን ከሆነ ከላይ ወርወራ እየገደለችው አርቲስት አንዷአለም ጎሳ በወንጀል ጉ አንቀጽ አምስት 43 ማለትም ራሷን እንድታጠፋ በመገፋፋት ሊጠየቅ ይችላል። የሚለውን በምናይበት ሰዓት አንቀጽ አምስት 43 ተግባራዊ የሚሆነው አንድ ሰው ሆን ብሎ ሌላን ሰው ራስህን አጥፋ በግልጽ እያለ ውሳኔ ላይ እንዲደርስ ካደረገና ራሱን በማጥፋት ሂደትም ደግሞ ሊጠቀሙ የሚችልባቸውን ግብአቶች በማዘጋጀት በመጎትጎት እራሱን እንዲያጠፋ ካደረገ ነው። ከዛ ውጪ አሁን እየተጠቀሰ እንዳለው በባልና ሚስት መካከል ባለ አለመግባባት ምክንያት ራሷ ውስና ህይወቷን በእጇ አጥፍታ ከሆነ ይሄ በራሱ አንዷለም ጎሳን ልጅቷ ራሷን እንድታጠፋ በማድረግ ተጠያቂ ሊያደርገው አይችልም። በህግ የተቀመጠው እንደምታውቁት አንድ ወንጀል ተፈጽሟል እንዲባል የመጀመሪያው ሌጋል ኤለመንቱ መሟላት አለበት። አንቀጽ አምስት አርባ ሶስት በዚህ መልኩ በሰዎች አለመግባባት ብቻ መነሻነት አንድ ሰው ራሱ ላይ የሚፈጽመውን ራስን ማጥፋት አስመልክቶ ተግባራዊ ሊሆን የሚችል አይደለም። አንቀጹ በግልጽ እንደሚያመለክተው ሰውየው ራሱን እንዲያጠፋ መርዳትን ይግድ ይላል። በሌላ በኩል ብዙ ሰዎች እንደሚገልጹት ወጣቷ እንድትሞት ቀጥታ ሚና ከነበረው እሱ ከሆነ የገደላት ግን በአንቀጽ አምስት አርባ እና ተከታዮቹ መሰረት እስከ ሞት ቅጣት ድረስ የሚደርስ እንደአግባብነቱ ፕሪሚዲቴት ነው፣ አስቦበት ነው። የጭካኔ መጠኑ ታይቶ እስከ ሞት እንዲሁም ደግሞ እስከ እድሜ ልክ ጽኑ እስራት የሚያደርስ ከባድ ወንጀል ይሆናል ማለት ነው። ክብራን ተመልካቾቻችን፣ የዛሬው ዝግጅታችን ይህንን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። በተለያዩ ዝግጅቶች እንገናኛለን። ሳምንት እጅ ከምንን ይዘን ወደ እናንተ እንመጣለን። አብራችሁን ስለቆያችሁ ከልብ ነው የምናመሰግነው። ጤና ይስጥልን።